ሰላም ለናንተ ይሁን ውድ ቤተሰቦች፣ እንደምናላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን እናስታውቃችሁም የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ መጀመሩ ተነግሯል። ኤርሚያስ በገንዘብ ምዝበራ ወንጀል ነው ምርመራ የተደረገበት የሚገኘው የምናሰማችሁ ነው የሚሆነው። በሌላ በኩል ደግሞ ሀብቴ ወልዴን ወይም መሬ ወዳጆን የኔ እንጂ የአንተ ምሪ አይደለም ልትለኝ አትችልም ካልክም የመቀንጨር ውጤት ነው ሲሉ ብርጋዴ ጀኔራል ተፈራ ማሞ ተናገሩ። ብርጋዴ ጀኔራል ተፈራ ማሞ ስለ ንግግሩ ሰፊ ንግግርን ተናግረዋል። የምናስደምጣችሁ ነው የሚሆነው። የጎንደሩ ትንቅንቅ ባለስልጣናቱም ብዙ እያስባሉ ይገኛሉ። በጎንደር ቀጠና በፋኖ አገዛዝ ና በጦሩ መካከል ከፍተኛ ትንቅንቅ የታየበት ውጊያ እየተካሄደም ነው። በጎንደር ቀጠና በፋኖና በአገዛዙ ጦር መካከል ይደረጋ ያሉት ትንቅንቅ አሁንም ተጠናክረውን መቀጠሉ ተነግረዋል። የምናሰማቸው ነው የሚሆነው። በሌላ በኩል የእናት ፓርቲ ነገር እንመለከታለን። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲል እናት ፓርቲ ትናክርም። እናት ፓርቲ የኢትዮጵያ ምርጫ ቦርድ በፓርቲው ላይ ያሳለፈውን የበጀት ክልከላ ፖለቲካዊ ውሳኔ ሲል ጠርቶታል፣ አውግዞታልም። በጀት በመከልከልና በማስከልከል የሚደናቀፍ ትግል የለም ብሏልም። የምትሰሙት ነው የሚሆኑም። ወዲህ ደግሞ አምነስቲ ኢንተርናሽናል የብልጽግና መንግስት ፕሮጀክቶችን የሚቃወም ዘመቻ መጥራቱ ተሰምቷል። አምነስቲ ኢንተርናሽናል በኢትዮጵያ ከተማ የሚካሄደው ኮሪዶር ልማትን በማስመልከት እንዲቆም መጠየቁ ተሰምቷል። የምትሰሙት ነው የሚሆኑ። በሌላ በኩል ተስፈኛው የቡሪኪና ፋሶ ፕሬዚዳንት ካፕቴን እብራሂም ትራውሬ ከፑቲን በተላከላቸው የጦር አውሮፕላን ራሽያ መግባታቸው ዘግቧል። እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃም አለፍን። ሀብቴ ወልዴን ወይም ምሬወዳጆን የኔ እንጂ የእኔ እንጂ ያንተ መሪ አይደለም ልትለኝ አትችልም፣ ካልከም የመቀንጨር ውጤት ነው ሲሉ ብርጋዴ ጀነራል ተፈራ ማሞ ተናክሩ። ዘመነ ካሴንም ሆነ እንጂ ነደሳለኝ ደግሞ ያንተ እንጂ የእኔ መሪ አይደለም በማለት ካስነጠሰም ይማርህ ለእንዳንተ አይነቱ እህል ያማለው ዘማች መሪው አረጋ ከበደ እንጂ የህልውና ታጋዮች መሪዎች ይሆናሉ ብሎ አንጠብቅም፣ ብሎ አለም ደግሞስ ጩኸታን ፉጨትን ምን ሊያመጣ አትርክም፣ ብሎ አለም። ትልማችን የህዝባችን ላይ መረጋገጥና ነጻነት ነው። መሪያችንም ማንም ይሁን ማን የትልማችን ስኬት ፊታ ሰላምና የድል ችቦ ለኳሽ ነው። ለኛ የሚታየን በመሪነት ስር ያለ ግዙፍ ህዝባዊ ኃላፊነት እንጂ የተለየ ግለሰባዊ ስኬት አይኖርም። መሪነት የናንሻ ሳይድን ቃል ኪዳን ለመሸከም ኃላፊነት፣ የትግል ጽናት ነው ብሏል። እናም ይህን ኃላፊነት ይወጣል በሚል ፋኖችን ህዝባዊ ኃላፊነት አደራ የሚሰጣቸው ወንድሞቻችሁን ያለምንም ቅድመ ሁኔታ ለእኛም መሪዎቻችን ናቸው ብሏል። እንደ ህዝብም መሪዎቻችሁ ማክበርና መጠበቅ፣ የወል ትግላችንን በሁለንተናዊ መልኩ መደገፍ ከኛ የሚጠበቅና ለህልናችን መረጋገጥ የተከፈለ ኢነዋያዊ ቀብድ ይሆናል ብሏል። የሆነ ሆኖ በጠለቀ ጀንበር ውስጥ አዲስ ጸባይ ወጥቷል። ተመስገን ለፈጣሪ ትላከ ቃል ነው ሲሉ ብርጋዴ ጀነራል ተፈራማ ሞትን አከሩም። በሌላ በኩል የጎንደሩ ትንቅንቅና ባለስልጣናቱ ብዙ እያስባለ ይገኛል። በጎንደር ቀጠና በፋኖ መካከልና በመከላከያ የተደረገው ትንቅንቅ ብዙ ዋጋዎች ተከፍሏል። በጎንደር አካባቢ በፋኖና በመከላከያ መካከል እየተደረገ ያለው ትንቅንቅ አሁንም ተጠናክሮ እንደቀጠለ ተነግሯል። በተለይም ሚሊሻዎች ላይ የሚወሰደው እርምጃን ቀጥለናል ብለዋል። እነሱም በማዕከላዊ ጎንደር አርማጭሆ ወረዳ አይነት ውሃ በተባለ ቦታም በተደረገ ውጊያ በመከላከያ ላይ ቦታዎችን ይዘናል ብለዋል። የአማራ ፋኖ አንድነ በጎንደር ፋኖች ትናንት ሌሊት በሚሊሻ ካምፕ ላይ የተፈጸሙት ጥቃት በርካታ የሚሊሽ ኃይል ተይዟልም ተብሏልም። በሌላ መረጃ እናት ፓርቲ እንመለከታለን። በጀት በመከልከል ና በማስከልከል የሚደናቀፍ ትግል አይኖርም ሲል እናት ፓርቲ አስታወቅም። እናት ፓርቲ የኢትዮጵያ ምርጫ ቦርድ በፓርቲ ላይ ያሳለፈውን የበጀት ክልከላ ፖለቲካዊ ውሳኔ ሲል ጠርቶ ታውግዟልም። በጀት በመከልከል ና በማስከልከል የሚደናቀፍ ትግል የለም አለም እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ለፌዴራል ዋና ኦዲተር በጻፈው ና ለፓርቲው ግልባጭ በተደረገው ደብዳቤም የፌዴራል ዋና ኦዲተር ለፓርቲው በ2016 ዓ ም የተሰጠን ድጋፍ ብር 1,700,536 ብር ኦዲት ማድረጉን አመልክቷል። የፌዴራል ዋና ኦዲተር መስሪያ ቤት በቀጥታ ኦዲት ሪፖርቱም ለኦዲት ተደራጊ እናት ፓርቲ እንዳልደረሰ ና ሪፖርቱ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ፓርቲው ጋር መምጣቱ ገልጿል። የኦዲት ግኝት ተብሎ በዋነኝነት የቀረበው ና ትልቅ ጥያቄ ያስነሳው ፓርቲው ከደረገ ፍለ ድጋፍ ጋር ነው። በጎፋ ዞን ለተከሰተው መሬት መንሸራተት 200 ሺህ ብር መስጠቱ፣ ለአንድ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል ስንብት ማስታወሻ 15 ሺህ ብር ወጪ ማድረጉ፣ የፓርቲው የላይላ ምክር ቤት አባል ከዚህ ዓለም በሞት ተለዩበት ወቅትም ለባነር ማሰሪያ ወጣ 3500፣ በአጠቃላይ 38500 ብር ወጪ ተደርጓል ብሏል። በዚህ ምክንያት ቦርዱ በዚህ ዓመት ፓርቲው የሚሰጠውን የመንግስት ድጋፍ ሊያገኝ እንደማይገባ መወሰኑን፣ የፓርቲውን ሂሳብ በጣምራ የሚያንቀሳቅሱ ሶስት አመራሮች ላይ ፌዴራል ፖሊስ ምርመራ እንዲያደርግ መወሰኑን በደብዳቤ እንደገለጹ ጠይቋል። እናት ፓርቲም የቦርዱን ውሳኔ አላግባብ ወጣ ስለሚለው አቶ ብር ሳይሆን ከጀርባው ሌላ ጉዳይ እንዳለ ሰምቻለሁ ብሏል። አላግባብ ወጣ የተባለው ወጭም ብር ሀያ ሺ የመሬት መንሸራተት ለደረሰባቸው ወገኖች የወጣ እጅግ አነስተኛ ገንዘብ መሆኑም ይህም የነገ መራጮችን ጎል ለሚጠይቀው የስብና ሞራል መቆም ከማስፈለግ አኳያ ብሏል። ምንም ክፍያ ሳይከፈላቸው ለሀገራቸውና ለህዝባቸው ለመታገል መላ እነሱነታቸውን ሰጥተው ለአደጋ ጭምር ራሳቸውን አጋልጠው የመጓጓዣ ወጫቸውን እንኳን ሳይሸፍኑ ለሀገር ከመቆሙ አኳያ በፓርቲው ከፍተኛ አመራር ያገለገሉ ከፓርቲው በሞት እንዲሁም በአካል ሲለዩ ወጣ የተባለ ወጪ እዚህ ግባ የሚባል ነውል ከፓርቲው አመራር ቀብር ጋር ከተያያዘውም ብር 3500 ውጪ ሌሎች የፈጸሙት ወጪዎች በፓርቲው ብሔራዊ ስራ አስፈጻሚና በመላ መዋቅር ውሳኔ መሰረት ነው ጠቁሟል ይህ ሆኖ ሳለ አመራሮቹን በተለየ መልኩ ጥያቄ ለማድረግ የተካሄደበት ርቀት ትናንት የፓርቲ አመራሮችና አባላት እስርና አፈና ሲገጥማቸው ባሉበት ድረስ መሄድ ያጽናናና ለማስፈታት ግብግብ ይገጥም የነበረ ቦርድም በቅጽበት እንዲህ የመወጊያ ስለት አቀባይ እንደመሆን ያሽቆለቆለበት ቅጽበት ያስገርማል ያሳዝናለን ብሏል። የተጠቀሰው ገንዘብ ፓርቲ ወደ ድጋፍ ከተሰጠው ገንዘብ ውጭ እንዲደረግ ያስገደው ምክንያትም በወቅቱ ፓርቲው ለማህበራዊ አገልግሎት የሚጠቀምበትና ከአባላት ደጋፊዎች የሚሰበሰብ ገንዘብ ከተቀመጠበት የባንክ ሂሳብ ማንቀሳቀስ ባለመቻሉና ገንዘቡ በወቅቱ ውጪ ማድረግ ባለመቻሉ ነበር። ነገር ግን የማህበራዊ አገልግሎት ባንክ ሂሳቡ ማንቀሳቀስ በቻለበት በአሁኑ ሰዓትም የጠቀሰውን በወንጀላ የተያዘበት ገንዘብ 38500 አዛሮ ዝግጁ አላደረገና ለመመለስ የሚችል መሆኑን ለፌደራል ዋና ኦዲተር በተፈረመ መተማመኛ ጽሁፍ መስጠቱን ገልጿል። ይህ በእንዲህ እንዳለ ፓርቲው ጉዳዩን ቀለል አድርጎ ወደ ስራ በተኮረበት ወቅትም ከዚህ ቀደም ፓርቲው ከመፍረስ ለመታደግ በሚል ከፓርቲው የተቆረጠ ኃይል ፓርቲውን በጀት አስከለከልኩና እነ ከሌና ከሌት ላሳስር ነው በሚል እየነዘገኝ አልፈዋለም። ይህ በጀርባው ሌላ ጉዳይ አለፍሏለም። ፓርቲው አለኝ ባለው መረጃ መሰረትም የታገደው የ2017 በጀት ድጋፍ ብር 600 ሺ ገደማም ጠቁሟል። በጀት በመከልከል በማስከልከልም የሚደናቀፍ ትግል አይኖርም ሲልም አሳውቋል። በሌላ በኩል አምነስቲ ኢንተርናሽናል የመንግስትን ፕሮጀክት የሚቃወም ዘመቻ ጠራ። አምነስቲ ኢንተርናሽናል በኢትዮጵያ ከተሞች የሚካሄደውን የኮሪደር ልማት ፕሮጀክት ለጊዜው እንዲቆም የሚጠይቁ ደብዳቤዎችን ለመከላከያ መላኩን ሚኒስትሩ ተናግሯል። ለአብይ የሚላኩ ደብዳቤዎች በኮሪደር ልማቱ ሳቢያ በዜጎች ላይ ማንነት ተኮር በሆነ የሚፈጸመው የግዳጅ ማፈናቀልና በፕሮጀክቱ የሰብአዊ መብት ተጽዕኖ ላይ ጥልቅ ግምገማ እስኪደረግ በኮሪደር ልማት ፕሮጀክት ሳቢያ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ የሚያስችሉ መከላከያ ስርዓቶች እስኪዘረጉም ፕሮጀክቱ እንዲቋረጥ የሚጠይቅ እንደሆነ ጥሪ አድርጓል። ድርጅቱ ደብዳቤዎችን ማፈናቀል ድርጊቶች ከዓለም አቀፍ የሰብአዊ መብት እግጋት ጋር መጣጣማቸው እስኪረጋገጥ የኮሪደር ልማት እንዲቋረጥ፣ እንዲሁም የዚህ ንቅለ ተከላ ፕሮጀክት ዋና መሪ ጠቅላይ ሚኒስትሩ በግዳጅ ማፈናቀል ላይ አንድ ሕግ እንዲያወጡ የሚጠይቅ ይዘት እንዲኖራቸው ጭምርም አሳስቧል። በሌላ መረጃ የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ ገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታወቅም። ባለስልጣኑ በግለሰቦችና ድርጅቶች ላይ ምርመራ መጀመሩ ነው የገለጸው። በህገ ወጥ መንገድ ሰነደ መዋልናዎችን ለህዝብ በመሸጥና ገንዘብ ሲያሰባስቡ ነበር በሚል ቅሬታዎች በመቅረባቸውኑ ገልጿል። ምርመራዎች የሚደረጉት በፌደራል ህገ መንግስት የመስማት መብት መርህ መሰረት ሲሆንም መንግስቱም ሆነ በሌሎች ህጎች የሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብሏለም። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍል ከማቋቋም ባሰልለም ከፍትህ ሚኒስቴር ከንግድና ቀጣናዊ ትስስር ሚኒስቴር የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር ቴክኒክ ግብረ ኃይል እንዲቋቋም መደረጉን አስታውሰዋል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር የተያያዙ የሆኑ እንቅስቃሴዎች ላይ ሲሳተፉም ተገቢ የሆነ ጥንቃቄዎች እንዲያደርጉ በመግለጫ አስታውሰዋል። በመጨረሻም ወደ ቡርኪና ፋሶ ፕሬዚዳንት ካፒቴን እብራሂም ትራውሬ እናልፋለን። ትራውሬ ራሽያ ገብተዋል። የቡርኪና ፋሶ ፕሬዚዳንት ካፕቴን ኢብራሂም ትራውሬ ከፑቲን በተላከላቸው የጦር አውሮፕላን ራሽያ መግባታቸው ተዘግቧል። በሀገራቸው ለውጥ ለማምጣት ህዝብን አሰልፈው በመንቀሳቀሳቸው የብዙዎችን ትኩረት ሳቦት ትራውሬም ራሽያ ሲደርሱም ደማቅ አቀባበል ተደርጎላቸዋል ተብሏል። ሩሲያ በየአመቱ የናዚን ወራሪ ያሸነፈችበትን የድልቀናቸውን በደማቅ ሁኔታ ያከብራሉ። በዚህ ራሽያ የድል ቀን ላይም ለመታደም በርካታ የሀገራ መሪዎችና ዲፕሎማቶች ራሽያ ይገኛሉ። የትራውሬ ራሽያ መገኘት አንዱና ዋነኛው ምክንያትም ይህው ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ